ወይኔ ጽጌ ግን ማለት ነው፣ የኔ ቅብጥብጥ ማለት ነው። በነገራችን ቤተሰቦቼ እኔ ጽጌ መከታተል እየጀመርኩት ከእነ አብርሽ ጋር ቪዲዮ በመስራትና ረባሽ በሆነችበት ሰዓት ነው። በእርግጥ ቲክቶክ ላይም ዩትዩብ ላይ ማለት አለው ግን ይሄናል ቦታ ሰጥቼ እኔ ጽጌን አልከታተላትም። ያው ፌመስ ናታቃ አለው ዳኒም ጽጌም ግን በጣም ወደድኳት ቤተሰቦቼ። ዛሬ ደግሞ በገዝታ ከኛ ጋር ዱባይ የሚሄድ ነው ለአብርሽና ለሩታ የተገዛ በግ ነው። እና ፓስፖርት ማውጥችለታል ነው እንግሊዝኛ መናገር ይችላል፣ ወንበር ተይዞለታል፣ ከእናንተ ጋር አብሮ ዱባይ የሚሄድ ነው ብላ እንግዲህ ዛሬ ተመልካችንም አብርሽንም ሩታየንም ፈታ ዘና ስታረግ ዳኒንም ማለት ነው ዘና ነበር ያደረገችኝ ማለት ነው። ቅብጥብጥነቷ በጣም ነው የሚመቸኝ ጽጌ ማለት ነው። ቅብጥብጥ ስትል በጣም ያምርባታልም በጣም ነው መተመቸኝ። እና የዛሬ ቪዲዮ በጣም የሚገርም ነበር። በዚህ አጋጣሚ ግን አስተዋይ ልጅ ናት፣ እውነቴን ነው የምላችሁ ጽጌ በጣም አስተዋይ ልጅ ናት። ምክንያቱም ማንም ያላሰበው ያሰበችው ያው አብርሽና ሩታ ዱባይ ላይ ነው ሰርጋቸው። ከዛ ሲመለሱ ምንም አይነት ፕሮግራም የተያዘላቸው ፕሮግራም የለም። ሁሉም ለዱባይ ነው ፕሮግራም የያዘላቸው። ሁሉም ደግሞ ስጦታ እየሰጣቸውም ሰርፕራይዝ እያደረጋቸውም ያለው ለዱባይ ነው እና ኢትዮጵያ ከተመለሱ በኋላ ግን ምንም አይነት ፕሮግራም ላይ ሰርፕራይዝ ያደረጋቸው ሰው የለም እና እሱን በማሰብ እንግዲህ ጽጌ የ10 ሺህ ብር የሚሆን የ15 ሺህ ብር የሚሆን እንግዲህ በአቅሟ በገዝታ ከዱባይ ከፕሮግራማቸው በኋላ ሲመለሱ የሚታረድ በማለት ይህንን አስባ ራሱ ዘና ፈታ ካረገቻቸው በኋላ ይህንን አስባ ራሱ ዛሬ እንግዲህ ፀጊ ሩታና አብርሽን እንግዲህ በበግ ነው ሰርፕራይዝ ያደረገቻቸው። በነገራችን ላይ የሰው ልጅ ዋና ነገሩ ማሰቡ ነው። ለምን ዶሮ አይሆንም? እና እች ልጅ ከምንም በላይ ማሰቧ ራሱ ትልቅ ነገር ነው። እና ከዱባይ ሲመለሱ የሚታረዱ ናቸው። ፕሮግራም ይዘን ዘና ፈታ እንላለን። ይሄ በግ ደግሞ ሩታና አብርሽ ሲመለሱ የሚታረድ ነው በማለት እንግዲህ ና ለሩታ ዘና ፈታ ካረገቻቸው በኋላ ሰርፕራይዝ አድርጋቸዋለች። በነገራችን ላይ ዳኒን ማለት ነው፣ ቤተሰቦች ይቅርታ አድርጉኝ። እና ዳኒን አሁን ራሱ አላም ነው ለመሰላችሁ። በነገራችን ላይ ዳኒ ከታመመ በኋላ የሆነ እርግት ተብሏል፣ አደል? ያረባሹ ዳኒ አይደለምና ዛሬ በጽጌቱ ቻናል ሳየው እርግት ያለ ሆኗልና ግን ዳኒን አላም ነው ቤተሰቦች። በዚህ አጋጣሚ ብዙዎቻችሁ ዳኒን የምትወዱት ትኖራላችሁ፣ በክፋት ሳይሆን አላም ነው ስላችሁ። አሁንም የሩታ ፍቅር ይወጣለት አይመስለኝ የሆነ ቅዝቅዝ ብሏልና እዛም ሄዶ እንዳይረብሽ ብዬ አስባለሁ። ዳኒ ረባሽ ስለሆነ ሁላችንም እንደምናቀው ዳኒ እዛም እዛም ረባሽ ነው እና እዛም ሄዶ እንዳይረብሽ ፈራለሁ። ዱባይ ሄዶ ማለት ነው እና ዳኒ ግን ያው የሆነ ሰዓት ጭንቀት ነው መሰለኝ ምናምን ብለው አመመኝ ካሉ በኋላ ቅስቅስ ብሏል እና የአረባሽነቱ ምናምን ቀርቷል እና የዳኒ ነገር ያሳስበኛል ማለት ነው። ጽጌ ግን በዚህ አጋጣሚ ያው እናመሰግናለን። ያው ጽጌ ባመጣችሁ በግ ላይ አብርሸ ደግሞ ቃል ገብቶ የሆነ እንትን ለሄደው ሊዝናኑ በጉ እዛው ፊት ለፊት የሚታረድ ማለት ነው ከፕሮግራም በኋላ ከዱባይ ከተመለሱ በኋላ እንግዲህ በጉ ታርዶ ዘና ፈታሊሉ ፈታዲኑ በኢትዮጵያ ጥሩ ቦታ መርጠው ሊዝናኑ እሱ ደግሞ ሊያዝናናቸው ሁሉንም ቃል ገብተዋል ማለት ነው። በጣም ነው ደስ የሚለው ጓደኝነት፣ ይሄ ነው እውነት ጓደኝነት ይሄ ነው። እና ያው ሁሉም ለዱባይ ስጦታ ሰጥተዋል። ሁሉም ደግሞ በቻሉት አቅምም ያው ሩታንም አብርሽንም ተከትለው ዱባይ ይሄዳሉ። ከዚህ የበለጠ ምንም ነገር የለም። እና ጓደኝነታቸውን ጥግ ድረስ ያሳዩ ናቸው። ሁሉም ይሳቅም በበኩሉ ረባሽ የነበረችዋ ሜሪ ማለት ነው። እሷም፣ ጽጌም፣ ዳኒ ሁሉም ያው ዱባይ ይገኛሉ። በጣም ደስ የሚል ነው። በነገራችን ላይ ዱባይ ያላችሁ ልጆች ያው ሩታዬና አብርሽን የምትወዱ ያው ይመጡላቸዋል፣ ታገኟቸዋላችሁ ብዬ ተስፋ አደርጋለሁ። ውጭ የምሰሩ ልጆች ኮንትራት የምሰሩ እንኳ ነው የማይሆን ነገር ነው ግን፣ ውጭ የምሰሩ ልጆች አሁን በሰርጋቸውም ተገኝታችሁ እንደምትሳተፉ ተስፋ እናደርጋለን። እነሱ ብቻ በሰላም ይምጡ። ከምንም በላይ ግን የአብርሽና የሩታ ደስታ ተመልሶ ስላየ ደስ ብሎናል። በፊታቸው ፍቅራቸው፣ ደስታቸው በመመለሱ ከምንም በላይ ያ ነገር ያስደስታል። ሩታዬ፣ ሁሌም ደስታችን ነው የምንፈልገው። አብርሽ እንደዛው ማለት ነው። እናንተ መቼም ቢሆን መለያየት አትችሉም፣ ምክንያቱም ለፍቅራችሁ ሁለታችሁም ዋጋ ከፍላችሁበታል። እንዲህ በቀልድ እንደው ያው እንደዚህ ዝም ብላችሁ የመሰረታችሁ ፍቅር አይደለም። አብርሽም አንቺም ብዙ ዋጋ የከፈላችሁበት ስለሆነ ምንም ነገር ቢፈጠር እንደማትለያዩ እናምናለን ማለት ነው። እንግዲህ ቤተሰቦች ዛሬ ጽጌ ሁላችንንም ፈታ አድርጋናለች። ስለ በጉ ነገር ዘናን ያደረገችን ጽጌዬ ቅብጥብጥነት ያምርባታል። እኔ በፊት አልከተላትም በኋላ በኋላ ነው እየወደድኳት የመጣው። ስትቅበጠበጥ በጣም ነው የሚያምረው። እውነት እና ጓደኝነትን ጥግ ድረስ ያሳዩ ናቸው። የሰው ልጅ ዋናው ነገር ማሰቡ ነው። ትንሽ ንምገር ብትሆን ማሰቡ ነው እና ይህንንም በማሰቧ እኔ በጣም አርንቂያት አለው በጣም